አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ አስራ ስምንት በዚህ ቀን የቅዱስ ሶስኒዮስ አገልጋይ ቅዱስ አውሳቢዮስ በሰማይትነት አረፈ። ትሰማለሁ ዲዮቅልጥያኖስም ቅዱስ ሶስኒዮስን በሚያሰቃየው ጊዜ ንጉስ ወይ ለሱስኒዎስ ነው ሱስኒዮስ አውሳቢዮስ የሚባል እሺ አውሳቢዮስ የሚባል አገልጋይ አለው እርሱም በፍጹም ልቦ እንደ ጌታው ክርስቶስ ያመልከዋል፣ የአንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሱም ብዙ አባብለው አማልክቶቹን ማምለክ በተወም በመተውም ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔርን አምልኮት በመተው ንጉሱን መልሶ ገሰጸው። ስለዚህ ንጉሱ ንጉስ ቁጣውን ጨመረ፣ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስን ይወስ ቀደሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱም በዚህ ቤት የተሰበሰብን ሕዝበ ክርስቲያን በሁላችንም ላይ ይደር፣ ከእኛ ጋር ለዘላለሙ ትኖር አሜን።

በዚች ዕለት የአባ ቢሽዋይ ቢሾይ ወንድም የአባ ጴጥሮስ በሰማዕትነት አረፈ። የዚህ ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከእርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። ሰባት ዓመትም በሆናቸው ጊዜ ወደ መምህር ወሰደቻቸውና የቤተ ክርስቲያንን ትምህርት ሕጉንም ተማሩ። በጾም በጸሎት ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንዲሆኑ ነገራቸው። ከጥቂት ወራት በኋላም ሰይጣን ዲዮቅልጥያኖስን አስትቶት ለጣዖት በሰገደ ጊዜ እሊህ ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የእንዲናው ገዥ አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቀለው ከባላ ላይ ሰቀለው ሰቅለውም እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃዩ ህመም የጴጥሮስን ለጴጥሮስ ታወቀው። ያን ጊዜ የእግዚአብሔር መልአክ ከህማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ ሀገር ወሰደው። ወስዶም በዚያ እራሱን በሰይፍ እንዲቆርጡ ታዘዘ። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሳሙ። በሰማያዊት ኢየሩሳሌምም እንዲሰበስባቸው ወደ ጌታችን ጸለዩ። እኛን የሚሰብስበን እነሆ ወደ እርሳቸውም ከሰማይ ቃል መጣ እንዲህ የሚል ወደ እርሳቸው ከሰማይ ቃል መጣ እንዲህ የሚል፣ ተጋዳዮቹ ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁ እና ሰላም ይሆንላችሁ፣ ሥጋችሁም በምድር አይለያይም። ከዚያም በኋላ መልአክ አባ ብሶይን ወይን ወደ እስር ቤት መለሰው። ጥፍሮችም ኃያል ጭፍሮቹም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ። ሥጋውንም በእንጨት ላይ ሰቀሉ። አባ ብሶይም በጭልታ የወስደው ዘንድ የእስር ቤት ጠባቂውን ለመነው። ሂዶም የአባ ጴጥሮስን ሥጋ ወሰደው ዋጀው በሽቶ አድርጎ ገንዞም በስውር ቦታ ቀበረው። በረከቱ በዚህ በተሰበሰምዘው ክርስቲያን ከኛ ጋር ለዘላለሙ ትኑር አሜን። አርኪያ ሰላም ለጴጥሮስ ሰናየ ላህይ ወገጽ በምግባር ንዱቅ ወበሃይማኖት ጽኑ ሶበ አምተኖ መኮንነ ግብፅ ድረ ወድቀ መልእል ተምድር ርእሱ ቅሩጽ ስጋሁ ወአለ ስቁለ በእጽ። በዚህችም ቀን በጠርሴስ ሀገር ውስጥ መከራ የተቀበሉ የከበሩ ሰማይታት መታሰቢያቸው ነው። በረከታቸው ከእኛ ጋራ ለዘላለሙ ትኑር አሜን። ሚያዚያ አስራ ስምንት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አውሳቢዎስ ሰማይት፣ አባ ጴጥሮስ ሰማይት፣ ሰማይታት ጠርሴስ ወርሃዊ ባላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት፣ ረባን አቡነ አንወሪዮስ ዘደብረ ጽጋግ፣ ማር ያይቆብ ግብጻዊ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኖ ይሰማል። በሏት፣ እሺ በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኖ በድካምና በጥረት ብዙ ጊዜም እንቅልፍ መጣል በመምጣት መራብና በጥም በብዙ ጊዜም በመጦም በብርድና በራቁትነት ነበሩ። የቀረውን ግን ነገር ሳልቆጥር እለት እለት የሚከብድብኝን የአብያተ ክርስቲያናት ሁሉ ሀሳብ ነው የሚያስጨንቀኝ የቤተ ክርስቲያን ሀሳብ ነው። አንደኛ ጴጥሮስ ምዕራፍ አስራ አንድ ቁጥር ሀያ ሶስት

ባይ ዘና መንፈስ በጸሎተ እሙ ማርያም አራይተ ኩሉ ባይ ሶወራ ይማረን ኢየሱስ ክርስቶስ ዘገየ ሚውት ያርጉ ሶወራ ይማረን ኢየሱስ ክርስቶስ ሶወራ ይማረን ኢየሱስ ክርስቶስ አሜን። ይማረን ጌታ ሆይ ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ ተቀበልክ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሰብካቸው በችግሬ ጊዜ የሚያቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን ተጓሃን፣ መላእክት ፍጹማን፣ ደናግል እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰብስብበትን የጉባኤ ቦታ ባርኩልን። አሜን፣ ባርኩልን። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃሉን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር እየታናቱ ኢየሱስ ክርስቶስ ሁላችንንም በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። አሜን። ይማረን የሰማነውን በዝነ ልቦናችን ያሳድርብን። ከጻድቃን ከሰማዕታት ከቅዱሳን ረድኤት በረከትን ይክፈለን። ከታዘዘ መቅሰፍት ከተወረወረ ጦር ያድነን። ከዕለት ዕልቂት ከዘመን መቅሰፍት መድኃኔዓለም ይሰውረን። ክፉን ያረቅልን መንፈስ ቅዱስን ያቀርብልን። ሳዓሊተ ምሕረት አቁራሪ ተ መዓት ምዕራገ ጸሎት ቅድስተ ቅዱሳን ድንግል ማርያም ጸሎት ልመናችን ትቀበልልን ታሳርግልን በአማላጅነቷ ትለየን ወላዲት አምላክ ወቶ ከመቅረት ተሰውረን እንበላውነ ዘበሰማያት ይትቀደስ መካሪም ሳምስ ወይ ከመፈቃድ ከለ

ስልጣን ስቱ ነበር ኢየሱስ ክርስቶስ ልታስር ልትፈታ በነፍስም በስጋ ልታስር ልትፈታ በነፍስም በስጋ ስልጣን ሰጥቶ ነበር። አልፋና ኦሜጋ አልፋና ኦሜጋ ምን ሰጥቶ ይሁዳ አይ እነርሱ አሳልፈ ጌታህን የሰጠ አንተ የሰጠኸው አሳልፈ ለሞት አንተ የሰጠኸው አሳልፈ ትንድል አድርጎ ተነሳ። በሰንበት ተነሳ። በሰንበት ዝማርያችን ሙት ልታስነሳ ድውይ ልትፈውስ ስልጣን ሰጥቶ ነበር

ሰጡ ይሁዳ አይሁር ዘመዶች ለእነርሱ አሳልፈ ጌታህን የሰጠህ አንተ የሰጠኸው አሳልፈ ለሞት ው አሳልፈ ለሞት ሞትን ድል አድርጎ ተነሳ። በሰንበት ተነሳ። በሰንበት ዝማሪያችን